ጭራሽ ብለሽ ብለሽ አይፎን አይፎን ስልክ እወዳለሁ። ይሄማ ፍቅር አይደለም። እውነቴን ነው የምልሽ ፈኪ፣ እንደው እንደ እኔ እንደ እኔ ሀቢባ ቤት ሄደሽ ብትታየ ይሻላል። አዎ ዶክተር ሀቢባ ቤት ሄጄ፣ ይሄማ ፍቅር አይደለም፣ ሊሆን አይችልም። ነጭ ጂኒ ነው፣ ነጭ ጂኒ ነው ያዘሽ። ራራራራ አሰላሙ አሌይኩም ወራህመቱላ ወበረካቱ። ሰላም፣ እንዴት ናችሁ ውድ ቤተሰቦች? ናለወላችሁ። ዛሬ እንግዲህ ፈኪ ኤግዛምን ለሶስተኛ ጊዜ ቤቱ በመሄድ አግኝተዋለች፣ እንዳያቸዋት ማለት ነው ኧረ ይህቺ ልጅ ውይ እብድ የሆነች ልጅ አልያዝ አልጨበጥ እኮ አለች። እኛ በጠበቅናት መንገድ ትመጣለች ብለን ስንል ባልጠበቅነው መንገድ ነው የምትመጣው። ይችን ማ ከተከታተልናት፣ እውነቴን ነው የምላቸው እንኳን እሷ እብዳ እኛን ታሳብደናለች። ጉድ ነው። አሁን ዛሬ እየሰራችውን ቪዲዮ እኔ በሁለት አይነት መንገድ ለመረዳት ሞከርኩኝ። አንድ ለስራ ነው፣ ለፍምስና ነው ብዬ ለመረዳት ሞከርኩ። በእርግጥ እሷ ፊምስ ነች። ኦኬ ለስራ ነው ብዬ እንኳ አስቤ ለመረዳት ለመሞከር ለራሱ በሱ ዩትብ ቻናል ብቻ ነው ሸር የሚደረገው። በሱ ዩትብ ቻናል ሸር የሚደረግ ነገር የለም። ከሱ ዩቱብ ቻናል አይመጣም። ድራማ ነው፣ ስራ ነው ምናምን ብዬ እንኳ እንዳልወስደው ማለት ነው። እረ ግራ ገባኝ። እረ ሰዎች እየግራ ገብቶኛል። ኦኬ የእውነት ፍቅር ይዟት ነው ብዬ እንዳልን እንደዚህ አይነት ፍቅር አለ እንዴ? አላቅም አለ ማለት ወንድም ይሁን ሴት፣ እኔ የራሴ የምለው ሰው አለኝ የራሴ ህይወት አለኝ ካለ ቀጥ ነው የሚለው ማንኛውም ሰው። በእርግጥ እሷ ስትገባበት እኔ ካልተሸነፍኩ ካላሸነፍኩ ምንም ነገር ላቁም አልችልም ብላለች። ያው ትግሌን እቀጥላለሁ ጦርነቱን እቀጥላለሁ ብላለች። እና አሁንም ቢሆን ወደፊትም ቢሆን ጦርነቱን እንደምቀጥለው ደግማ ደጋግማ ነገር አናለች። ግን ፈኪዋ እኔ የምለው አንደኛ ሚስት እንዳደረገሽ ፈልገች ነው ሁለተኛ ሚስት እንዳደረገች ፈልገች ነው አልገባኝም። ሁለተኛ ሚስት ለመሆን ፈልገች ከሆነ ያው በመጀመሪያ ኤክራም ጋር እስኪናገባቸው ኤክራም ጋር እናጋባቸው ከዛ ከኤክራም ጋር ደግሞ ተግባብተው ተመካክረው ምናልባት ከፈቀደችለት ያው አንቺም እኮ ትግልሽን ቀጥይ ደግፍ ደግፉኝ ከቻላቸው ደግፉኝ ብለሻል አይደለ እንደግፍሻለን እንዲረዳሽ እናደርጋለን ሁለተኛ ሚስት አሁን ግን ብዙ ዋጋ የከፈለለት ህይወት አለው ሴት አለች ማን ኤክራም ኤክራምን ይወዳታል እኔ አንቺ መቼም ለወድሽም ላገባሽም አልችልም ላንቺ መሆን አልችልም አለሽ አስረግጦ እንደ ምናልባት ፍቅሩ ብትቀይረው ቀይረው ካገባት በኋላ ከዛ በኋላ ቢሆንና ቢደርስ አይሻልም? እንደዛ ቢሆን ይሻላል። በእርግጥ በነገራችን ላይ የአንቺ ኢሳሁን ጋር መሄድ ኤክራምን እንዲትነቃ አድርገሻታል። በጣም ኮርታበት ነበረ ተንቀባራበት ነበር ምናምን፣ አሁን አንቺ ግርሽ በኋላ ውዴ፣ ፍቅሬ፣ ምናምን ማለት ጀምራለች እና ጥሩ አጋጣሚ ነው። አዎ ተቀናቃኝ ሲመጣ ሴቶች ነቃ እንላለን፣ ይሄ የታወቀ ነው እና በጣም ነው የቀረበችኝ እውነት ለመናገር በጣም አስገራሚ ሰው ናች። አላውቅም እንግዲህ ከምንም በላይ ከምንም በላይ ነው የገረመች። የምን እንደሆነ ታውቃለች። አይፎን ስልክ በቃ ሁሉን ነገር ጥፍጥፍ አድርጌ ነው የገዛው። አቤት ድፍረት! እውነትም ደፋር ነሽ አንቺ፣ እውነትም ደፋር። እኔ ሁለት ምን ኮ ምስኪን ትምስኪን ነበረ፣ ግን ምስኪን አይደለሽም። ሀብታም ነሽ። አባቴ ሀብታም እንዴ! አይፎን ስልክ ገዝተሽ ኮንግራ ለሁለት መቶ ስለምወደህ ብለሽ ስልክ ከሰጠሽማ ራራራራ የሌለ ነው። ያበደ፣ ያበደ። ሀብታም ነሽ። እኔ እንዳንቺ አይነት ሀብታም አይቻላቅም። እና ያው በነገራችን ላይ ከአሁን በኋላ ማለት ነው ትግሉን ለመቀጠል ቀንበቀን ነይልን በኤሳም ቻናል፣ ቀንበቀን ቀንበቀን ነይልን ማለት ነው። አዎ ደስ ይላል። ደስ ይለናል፣ ደስ ይለናል። እንደዚ አይነት ሀብታም ጋባዥ ተገኝቶ ነው እንዴ? እንደዚህ አይነት ሀብታም ጋባዥን በጥንቃቄ ነው መያዝ ያለብን ሰዎች አይመስላችሁም? የኔ ሀብታም ፈክዬ ማለት ነው። ቀን በቀን በሂሳብ ቻናል ነይልን፣ ቪዲዮ ሼር አድርግልን። እኛ እንረዳሻለን ሀሳብ እየሰጠን ከዛ ባክ ተረዳት የምንልበት ቀን ይመጣል። አዎ ተስፋ እንዳትቆርጭ፣ አንቺን በዛ መንገድ ሂጅ። ሌላ ምንም ማለት አይቻልም። እና ያው ከምንም በላይ ምን እንደገረመኝ ታውቃላችሁ መግቢያ ላይ የተናገረችው ነገር ቲክታክ ላይ ከፈለጋችሁ ሰዎች ጋር የምታቀናብሩን ሰዎች አላችሁ፣ እና ያ የእናንተ ፍላጎት ነው፣ የእናንተ ቅድሚያ የሰጣችሁት ፍላጎት ነው ብላ ብላለች። የራሳችን የሆነ ሕይወት አለን፣ የራሳችን ላይፍ አለን። እኛ የምንኖረው የራሳችንን ሕይወት ነው ብላለች ማለት ነው። እና በጣም እናመሰግናለን፣ እናመሰግናለን በጣም በጣም ማለት ነው። ልክ ልካችን ስለነገርሽን ከልብ ነው የምናመሰግነው። በማያገባን ገብተን እኮ ስናቀናብር የምንውለው ስንደክም የምንውለው ረረረረረ ወላሂ የሌለ ነው የገረመችኝ፣ ሀቂቃ እና በጣም ነው የምናመሰግነው። ትልቅ ትምህርት ነው የሰጠሽን። ከአሁን በኋላ እኔ በራሴ ማለት ነው ማፊ፣ ማቀናበር ሀብበቲ አላቀናብርም። እንደ አብረሽ እንኳ ብትመጪ ከኢሳም ጋር እንኳ ተጋብተሽ ብትመጪ ለራሱ አላቀናብርም። እንዴች ናችና። አይ በእርግጥ ከተጋባሽ እንኳ አቀናብራለሁ። ለምን ይዋሻል? ግን ሳትጋቢ አብረሽ ሳትመጪ ግን አላቀናብርም። ግን አብረሽ ከመጣሽ ትቀናበሪያለሽ። መብታችን ነው። እኛም መብታችን ነው እንዴ፣ መብታችን ነው። ሚዳ የሁላችንም ነው። ቲክታክ ከሚቱብም የሁላችንም ነው። የፈለግነውን ሰው ከፈለግነው ሰው ጋር ማቀናበር እንችላለን። ያው አንቺ አልሽንም አላልሽንም፣ ከዚህ ነገር ማ ወደኋላ አንልም። በቃ አንቺ እንደዛ አልሽን ብለን ወደኋላ አንልም። አንቺን በፍላጎታሽ እንጂ እኛም በፍላጎታችን እንሄዳለን። ያው ማለት መብታችን ነው። እኛ ላይ ችግር እስካላመጣ ድረስ የምናቀናብረው እናንተን እስከሆነ ድረስ ኖርማል ነገር ነው ኖርማል ኖርማል ስለዚህ ዛሬ ምንድን ነው እየተላላጥኩ ነው እንደማወራው ለማንኛውም አህሙን ስትሳደቡ የነበራችሁ ሰዎች ያው መልሳችሁ ተመልሷል ብዬ አስባለሁ አህሙን አስመሳይ ምናምን እያላችሁ ስትሳደቡ ነበር በፈኪ ምክንያት መጨረሻ በሰራው ቪዲዮ ምናምን ከዛ በኋላ ከተለያዩ በኋላ ማለት ነው አሁን መልሳችሁ ተመልሷል እኔ ሲጀመርም ከጅምሩ በቂ በቂ ሆኑ ምክንያቶች ሰጥቼዋለሁ አህሙ የሰራበትን ቪዲዮ እና ያ መልስ የተመለሰልኝ በዛሬው ቪዲዮ አይደለም አለፈው የሆነ ነገር አድርጋ ነበረ ያው ኮሚኒቲ ላይ ፈኪ ማለት ነው፣ የኢዛም ቻናል ሼር ስታደርግ ዛ ሰት ነው የተመለሰልኝ። ለካ ልጅ ወዱ አደለም ወዱ አደለም ሄደ ወንድሜ። ዝሮ ከአሁን በኋላ አህሙን አስመሳይ እንዳትሉት፣ እውነት ነው ምላቸው። አሁ አስመሳይ ልጅ አለም። አሁን እንደ አሙ ሴት ልጅ አክባሪ የለም፣ እንደ አሙ ጸባይተኛ የለም። በቃ ሁሉንም ነገር የሚያደርገው በምክንያት ነው እስካሁን ድረስ ምንም ጥፋት የለበትም። በዛም በዚህ ማስመሳይ የምትሉ ሰዎች አህሙ አስመሳይ አይደለም። ያ ደግሞ ቀስ በቀስ እውነቱ እንደዚህ ሲወጣ ትረዱታላችሁ ማለት ነው። ዝሮ ዝሮ ፈኪ ይቅናሽ፣ ሌላ ምንም ባልለም፣ ይመችሽ። ግን ቀን በቀን ነይልን፣ ቀን በቀን በቪዲዮ ምናምን ነይልን። በደንብ እናያለን፣ በደንብ እንሰራለን። አንቺ ብቻ ነይልን። በኢዛም ቻናል ቀን በቀን ነኝ። በራስሽማ ሼር እንዳታደርጊ፣ በራስሽማ እንዳትሰሪ ያው እንዴ ፍቅር ከተባለ እንደዚህ ነው፣ ዋጋ መክፈል ፍቅር ከተባለ እንደዚህ ነው እንትን ማድረግ ያለብሽ። ሁል ጊዜም ለሱ እንደምትወጂው እንዲረዳሽ እንደዚህ እየሄድሽ ቪዲዮ ስሪለት፣ እኛም ደግሞ እንሰራለን። መብት። ዝሮ ዝሮ በሌላ ቪዲዮ እንገናኝ። ሰላም ሁኑልኝ። ሰላም አለይኩም ወራህመቱላህ ወበረካቱ።